ታድለሻልና በሊቃጩብሻል ይላል ያገሬ ሰው። ገይ አሰላሙ አሌይኩም አረህመቱላሂ ወበረካቱ። ሰላም ጤና እስጥልኝ። እንዴት አላችሁ? ደና ናችሁ ሆይ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዙ ዝት ይበል። አላህ ጤናችሁን እስጣችሁ። አላህ ከጤንነት የበለጠ ሀብት የለምና ደና ሁኑ ክፉ አይንካችሁ ማለት ነው ሀባይብ፣ እንዴት አላችሁ? ሰላም ነው ወይ? ከኔ ጋር ሁሉም ሰላም ነው። ስራ እንዴት ይዟችኋል? እኔ ጋር ፒስ ነው፣ አልሐምዱሊላህ። ጾም ጨረሳችሁ። እናማ ዛሬ የምንላችሁ መሰላችሁ? እንግዲህ እንደምታውስ ማለት ነው ኢትዮጵያ ውስጥ ሁሉም ነገር ተቃራኒ ነው በዚህ ሰዓት ማለት ነው፣ ድሮም ይሁን አሁንም ያው እንግዲህ አንዳንድ ጊዜ እንግዲህ የታደሉት ማለት ነው የታደሉት የታደሉት የታደሉት ላስቀድም መሰለኝ፣ የታደሉት ላስቀድም ያልታደሉት ማለት ነው፣ ያልታደሉም ነው። ያልታደሉትን ደግሞ እቀጥልላችኋለሁ ማለት ነው። የታደሉት ማለት ነው። የታደሉት ምን እንደምላችሁ መቼም እስካሁን አውቃችኋል አይደለ? እናንተ አይጠፋችሁም እንዴ? የታደሉት ምንቴ ነው። የታደሉት በተሽከርካሪ በውሃ ላይ እየሄድ ያሉ አይተናቸዋል። አትንገሪን እያላችሁ ነው። እና እንግዲህ የታደሉት እንደምታዩት ከመጋባታቸው በፊት ኢቭን እንኳን ማለት ነው ማለት ከመጋባታቸው በፊት ይሁን እያልኩ ሳይሆን ይህን እያበረታታው ሳይሆን እንደምታዩት አንተ አንድ ጊዜ በነገራችን ላይ ሁሉም ነገር አዴ ላይ ነው የምር በየትኛውም ነገር ቢሆን አዲ ላይ ነው። እና እኔ ስጀምር የታደሉትን ለዋራ አልነበረም የመጣሁት ያልታደሉትን ነው ለዋራ የፈለግኩት ማለት ነው። ጉንፋን ይዞኛል። ያው የኢዲ እንትን እንደ አዲስ እየተበየደ ስለሆነ እያቦለልኩ ነው። እና ለዛ ነው እንደገና። ህጻናት ደግሞ በጀው በፈጣሪ እንደው ህጻናት፣ ደና አርፌ ነበረ ቲሽ የምር እና ለማናቸውም የታደሉት እንደምታዋቸው ዱባይ ሄደው ይዝናናሉ፣ እንደምታዋቸው በውሃ ላይ ይዝናናሉ። የታደሉት ማለት ነው። አቦ እነሱን ተዋቸው በቃ። ታድለው የለ መቼስ ሀላስ፣ በቃ ያው ቅድሚያ እንዲያረኩት ማለት ነው። እና ምን ነበረ ያልታደሉት ወዲ ያልታደሉት ልግባና ያልታደሉት ደግሞ በእርግጥ አልሀምዱሊላህ የሚያገናኘው ነገር የለም ከአላ ጋር። እና ያልታደሉት ደግሞ እጃዛ ተቀምጦ ያለ ሰው ወይም ደግሞ ስራ ፈቶ ያለ ሰው። አይ ቲንክ በቃ ቢሰራም ኢቭን ራሱ እና እኔ የሆነ ባለፈው አንድ ተህቴዝህ የምትመጣጣ ነበረች እና በጣም በጣም በጣም ተጎድታ በቃ እንዴ! ተጎዳሽ! ተዋራኛለች ያው እዚሁ ስትመጣ ስትመጣ ማለት ነው። እኔ መቼም በየሄድኩበት አበሻ አላጣም። በነገራችን ላይ አብረን እየሰራን ሳይሆን እንግዲህነት ነው። ያው ሰሞኑን ታውቃላችሁ፣ ኢድ ነው እና ትመጣለች እዚያ አንዳንድ ጊዜ ማለት ነው። ከዛ ተዋራኛለች ምናምን ምናምን ነገር ያው መቼም የተከፋ ሰው እህት አሉት ያወራል። ታውቃላችሁ የተጎዳ ሰው ውስጡ የተጎዳ ሰው ምናምን እህት አላችሁት ከሌለው ነው የሚዘረግፈው፣ ማለት ነው። እኔ ግን ያው እዚህ በኋላ ችግር የለውም ስም ስላልገለጽኩ ምናምን፣ ያው ሁሉም የተጎዳ ነው። አረብ ሀገር ያለ ሴት ሁሉም ብሩን የተበላ ነው። ሁሉም ብሩን ብቻ ሳይሆን ጉልበቱን፣ ህይወቱን የተበላ ነው። ሲጀምር ማለት ነው። እና ምን አለችኝ እ ብር ለመላክ ብላት ትልኪም ብሏት በጣም ስታለቅስ ትናንትና ማለት ነው። በገዛ ብሯ ስንት ስንት ስንት ስንት እየሆነች ስንት ማለት ነው ስንት ስንት እየሆነች በጣም የምትሰራው ስራ ደግሞ አውዝ ብላ በጣም ኒንጃ ከመዳም ቅመሞች በጣም ለየት ያለ አይነት ስራ ነው የምትሰራው ማለት ነው። በጣም ከባድ ነው። በጣም ብዙ ሰዎች አሉ፣ ምናምን ነገር ረየኛም አልሐምዱሊላ ነው። የምር በጣም ስታለቅስ አየኋት እኔ እንደዛ አላይ። የሆነ አሁን ሀቢባ ዘንድ ብዙ ጊዜ ሄደው በጓደኞቻቸው፣ እንደገና በገዛ ባሎቻቸው፣ እንደገና ደግሞ እንደዚሁ ጎረቤት አብሮ በመኖር ምናምን ነገር የሚከሰት ነገር ለምሳሌ ፎቶ ቀርጸው ገንዘቧን ወስደው ልክ እንደ ረዋን ነው መረዋን ነው የምትባለው። ልክ እንደሱ አይነት የሆነ በቃ አላደለ፣ እውነት እስከማይመስል ድረስ ነበር ዝም ብዬ የምከታተለው ማለት ነው እና አንዳንድ ጊዜ ደግሞ አጠገባችን ሴተስብ አጠገባችን እንደዚ አጋጣሚ የምንገናኝ ሰዎች ነገር ላይ ስናገኝ በጣም ያሳዝናል። የሆነ የምናደርገው ነገር አላደለ፣ ይቅርብኝ የሚባል ነገር አላደለ። እንደዚ አይነት ነገር እና የሆነ የለፋንበት በቃ በጣም የለፋንበት ሲሆን በጣም ያስለቅሰናል፣ በጣም በጣም ነው የምንናደደው። እና እንደዚያ ስትሆን አየኋት፣ በጣም ስትበሳጭ አየኋት። እና ተረጋጊ፣ የሆነው ሆኗል ብዬ እኔም ዝም አልኳት። በእርግጥ እንደ እዚህ የሚባል አልነበረ። በጣም የሚያሳዝን ሁኔታ ማለት ነው በጣም እና ምን ለማለት ፈልጌ መሰላችሁ፣ ሰው ገና የራሱ ሳያደርግ እንኳ እንደዚህ በቃ ታውቃላችሁ። ባለፈው ይሄ ኢሳማ በሻ ነው ኢሳም ነው መሰለኝ የሚባለ ብቻ ስሙ መጀመሪያ ፊዱ ላይ ያያቸውት። አሁን እሱ ለኤክራም መኪና ሰጥቷታል። እንግዲህ ገና እጮኛም እንደሆኑ አናቅም። ምናልባት ያው በውስጡ ቢያስቀምጣት ሊሆን ይችላል እንደገና ደግሞ ሚስቱም አይደለችም። እንዲያልሆኑ አብረው እንደሚሰሩ ነው የሚነግሩለኛም ማለት ነው። ያው አሁን ላይ ግን እሱ እንደሚፈልጋት ወይም ደግሞ ያው የሆነ ነገር ተናግረዋል። ብቻ እኔ እንደዛ ይሁን እያልኩ ሳይሆን እንዲያው ለግርድና የሚፈልጉ ሰዎች እንዲያው ቢያርፉ ነው አበባሌ ማለት ነው ቢያርፉ። ይዘህን ያህል ጥግ ድረስ ለምን አስፈለገ? ጥግ ድረስ እና ደግሞ ራስን ቅንጭላት ውስጥ እስር ቤት ገንብቶ ማስቀመጥ ለምን አስፈለገ? ራስን መደበቅ ለምን አስፈለገ? በቆሻሻ ስራ፣ በሰው ገንዘብ ስራ ራስን መደበቅ ለምን አስፈለገ? ባል ተብሎ ማለት ነው። እናውቃለን እኮ ከእጃቸው ላይ አንድ ጉራሽ እኮ አካፍለው እኮ ሚስቶቻቸውን ሲያኖሩ እኮ እናውቃለን። የዛን አይነት ብልህነት ለምን ጠፋ እንዴ? ማለት አላ ሌለ ይቺ ልጅ እኮ የሰራችውን ነገር የሰራችው እኮ በቃ የእሷ ነው። አመድ ማድረግ አመድ የማድረግ ይሁን ራሱ መብት እኳ አላት። አመድ የማድረግ እንኳን አደለም የራሴ ብላ የማውራት አደለም አመድ የማድረግ መብት አላት። ሲጀመር የማጥፋት ማለት ነው እንኳን አደለም መብት ይሄን በቃ